የእርሶ አእምሮ የትኛውን ይመስላል? የሰው ልጅ ከራሱ አእምሮ ጋር ባለው ግንኙነትና አእምሮን በመቆጣጠር ሂደት ውስጥ በሶስት ደረጃ ከፍለን ልናየው እንችላለን። የመጀመሪያው ስሌቭ ማይንድ። ስሌቭ ማይንድ ማለት ሰው አእምሮ ባሪያ ነው ማለት ነው። ምክንያቱም በመጀመሪያ ሰው በራሱ አእምሮ የሚባል ነገር እንዳለው ይህ አእምሮ የሚባለው ነገር ያለውን ኃይል አያውቅ። በዘልማድ ነው የሚኖረው፣ አውቶማቲክ ነው። ላይፉ ህይወቱ ከውጭ በሌላ ፎርስ በሌላ ኃይል የሚገፋ ነው የሚመስለው። ስለዚህ አእምሮውን አይቆጣጠረውም፣ ሀሳቡን አይቆጣጠረውም፣ አይመራውም፣ አይገራው። በዚህ ሁኔታ ውስጥ ያለ ሰው ኑሮ የስሜቶች መናኸሪያ ነው። አንዴ ደስታ፣ አንዴ ብስጭት፣ አንዴ ሀዘን አንዴ ጭንቀት፣ አንዴ ንዴት፣ የተለያዩ ስሜቶች እንደፈለጉ ይዘበራረቁበታል። አቴንሽኑ ፎከስድ አይደለም፣ በነገሮች ላይ ለረጅም ጊዜ አይቆይም። ኑሮ በዘልማድ እዚህ አእምሮዊ ሁኔታ ውስጥ ያለ ሰው ስሌቭ ማይንድ እንለዋለን። የራሱ አእምሮ ባሪያ ነው። ህይወቱን የሚመራው አእምሮ ሆኖ ያለ፣ ነገር ግን ለህይወቱ መፍትሄ የሚፈልገው ከውጫዊ አካሎች ነው። ውስጣዊ አካሉን ስለማይረዳ ማለት ነው። ሁለተኛው ፍሪ ማይንድ የምንለው ነው። በፍሪ ማይንድ ውስጥ አንድ ሰው አእምሮዊ ሁኔታውን ይረዳል። አእምሮ እንደሚያስቸግረው አእምሮን መቆጣጠር ይፈልጋል። አእምሮ ህይወቱን እንደሚሰራ ያውቃል። ፍሪ ማይንድ ላይ ከስሌቭ ማይንድ የተሻለ አንደርስታንዲንግ አለ። ፍሪ ማይንድ ያለው ሰው አእምሮውን ለመቆጣጠር ይሞክራል፣ አእምሮን ለመምራት ይሞክራል። አእምሮ የሚባል ነገር ህይወትን የሚሰራ ነገር፣ ኃይል እንዳለ ያውቃል። ስለዚህ መፍትሄ በተለያየ መንገድ ይፈልጋል። ከስፒሪቹዋል ከመንፈሳዊ መጽሐፍት፣ ከሳይኮሎጂ መጽሐፍት፣ ከተለያዩ ፍልስፍናዎች አእምሮን ለመረዳት ለማወቅና ለመግራት ይሞክራል። ነገር ግን ሙሉ ለሙሉ አእምሮውን አይቆጣጠረውም። ስለዚህ በሰውየውና በአእምሮ መካከል ትልቅ ፍጭት ይካሄዳል። ማስተር ማይንድ የምንለው ይህ የሰው ልጅ ምሉ የሆነ ህይወት የሚኖርበት ነው። አሁን ማስተር ማይንድ ላይ ሰው አእምሮውን ልክ እንደ ማንኛውም የአካል ክፍሉ የሚያዝበት ደረጃ ነው። ሰው የስሜቶች መናኸሪያ ሳይሆን የሚሆነው ሰው ስሜቱን የሚመርጥበት፣ ሐሳቡን የሚቆጣጠርበት፣ ወደ አእምሮ የሚገባውና ከአእምሮ የሚወጣውን የሚወስንበት የእድገት ደረጃ ነው። አንድ ሰው አእምሮውን ተቆጣጠረ ማለት ህይወቱን ተቆጣጠረ ማለት ነው። አንድ ሰው አእምሮውን ተቆጣጠረ ማለት እጣፈንታውን ተቆጣጠረ ማለት ነው። ስለዚህ እጣፈንታችንን የሚወስነው ውጫዊ ሃይላይን፣ ህይወታችንን የሚገፋው ውጫዊ ሃይላይን ነው። ህይወታችንን የሚሰራው ውስጣዊ ሃይል አእምሯችንን ነው። አእምሯችንን መግራት፣ መቆጣጠር እና መምራት ከቻልን በህይወታችን የምንፈልገውን ነገር እናሳካለን። ነገር ግን ይህንን አናቅ። የሰው ልጅ የአእምሮ እድገት ሂደት ከስሌቭ ማይንድ ወደ ፍሪ ማይንድ፣ ከፍሪ ማይንድ ወደ ማስተር ማይንድ። ማስተር ማይንድ ላይ ስንሆን የራሳችን ዕጣ ፈንታ የምንወስን ያ ልዕለ ሀያል የሆነው የሰው ልጅ ማንነት የሚገለጽበት ደረጃ ነው። ይሄ የማይቻል አይደለም። ነገር ግን እንዴት ማድረግ እንዳለብን ነው የማናውቀው። ምክንያቱም ይህንን የሚያስተምር ይህንን የሚያስረዳ ይህንን የሚያሳይ ትምህርትም ስልጠናም በብዙ ስለሌለ ይህንን አናውቀም። ስለዚህ አብዛኞቻችን ወይ ስሌቭ ማይንድ ላይ ነው ያለነው፣ ወይ ፍሪ ማይንድ ላይ ሆነን ነው የምንታገለው። ነገር ግን ማስተር ማይንድን ማሳካት ይቻላል ስለ አእምሯችን በማወቅ ስለ አእምሯችን በማንበብ ስለ አእምሯችን በመስማት በብዙ በመፈለግ ማስተር ማይንድን ማሳካት እንችላለን ለምን የተፈጠርነው አእምሯችን ተቆጣጥረን ህይወታችን እንድንመራ ነው እንጂ የራሳችን አእምሮ ባሪያ እንድንሆን አይደለም የኛ ተቋም ግሬት ማይንድ ስክሮስ ዋነኛ አላማው የሰው ልጆች ስለ አእምሯቸው እንዲያውቁና አእምሯቸውን ተቆጣጥረው በህይወታቸው የሚፈልጉትን ግብ እንዲያሳኩ መርዳቱ። ለራሳችሁም ተጠቀሙት፣ ለሚፈልጉትም ሼር አድርጎ እናመሰግናለን።